ዣቪ ሲመንስን እንግዲህ ለማስፈራም የሚደረገው ፉክክር በአርሰናል ና በሊቨርፑል መካከል ተጠናክሮ እንደቀጠለ የሚጠቁሙ መረጃዎች እየወጡ ይገኛሉ። እንግዲህ ዣቪ ሲመንስ ሌፕዚግን እንደሚለቅ መረጋገጡን ተከትሎ እነዚህ ሁለት የፕሪሚየር ሊግ ክለቦች የተጫዋቹ መዳረሻ ለመሆን ከፍተኛ ጥረት ላይ ናቸው። እንግዲህ በባርሴሎና ታዋቂ አዳጊዎች መካከል የሆነው ላማስ ያፍሬ ውጤት ነው። ዣቪ ሲመንስ ወደ ፓሪስ ሴንት ጀርሜን ካቀና በኋላ ነገሮች እንዳሰቡት እየሄዱ ለት ባለመገኘታቸው ምክንያት እንዲሁም በቄ ጨዋታ ጊዜእንዲሁም የመሰለፍን እድል ባለማግኘት ምክንያት የኪሊያን ምባፔ፣ ኔይማር ጁኒየር እንዲሁም የሌሎች ተጫዋቾችን ጥምረት ሰብሮ ለእሱ የሚሰለፍበትን እድል መስጠት ትንሽ ከባድ ነው። ና ከዛ ጋር በተያዘ ተጫዋቹም የእግር ኳስ ሕይወቱን ቀና ለማድረግ በማሰብ ከክለቡ በውሰት በመልቀቅ ወደ ተለያዩ ክለቦች ቆየት አድርጓል። አንዴ ወደ ሀገሩም ሊግም ተመልሶ ነበር። አንዴ ደግሞ ወደ ጀርመን በሌብ ጅግ ቤት ቆይታ ሲያደረግ እንደነበር እናስታውሳለን። አምና ጀምሮ ማለት ነው። ላለፉት 18 ወራት እዚህ ክለብ ቆይታ አድርጓል። ና በሬድቡል አሪና ስቴዲየም በጣም አስደናቂ እንቅስቃሴን ካድረጉ ተጫዋቹ መካከል ስሙ ይጠቀሳል። ሉዊስ ሄንሪኬ ዘንድሮ ፓሪስ ሴንጀርሜን ቢረከብም ለዣቪ ሲመንስ ሚሆን ቦታ የለኝም በማለት ያጫወቱት ፍልስፍናው ከተጫዋቹ አቅም ጋር የሚቀኝ አለመሆኑን በመግለጽ ተጫዋቹ ደግሞ ገቢያው ላይሆንም ከፍተኛ ገቢ የሚያስገኝ ተጫዋች መሆኑን በመረዳት ፓሪስ ሳንጀርማ ተጫዋቹን በቋሚነት ለሌፕዚግ እንደሰጡ ይታወቃል። ከእሱም ዳጎስ ያለ ገቢ አግኝተውበታል። እንግዲህ ተጫዋቹ በነበረው የ18 ወራት የሬድቡል አሬና ቆይታ ያለውን አቅም በሚገባ ሳይቷል። ለሌሎች በተለይ ደግሞ እሱን ለሚፈልጉት ክለቦች ማለት ነውና፣ በአጠቃላይ በሌፕዚግ ማሊያ ባደረጋቸው ያለፉት 60 ጨዋታዎች 15 ጎል አስቆጥሮ 19 ኳሶች አመቻችቶ አቀብሏል። በሌፕዚግ ደግሞ እስከ 2027 ጸንቶ የሚያቆየውን ኮንትራት መፈረሙ አይዘነጋም ማለት ነው። በዚህ ዓመት ብቻ ለክለብና ለሀገር ደግሞ በተሰለፈባቸው 31 ጨዋታዎች 9 ጎል አስቆጥሮ 6 ኳስ አመቻችቶ ማቀበል ችሏል። ዣቪ ሲመንስ ስሙ በስፋት ከአርሰናልና ከማንችስተር ዩናይትድ ጋር ሲያዝ መቆየቱ አይዘነጋም። ግን ዩናይትድ ዩሮፓ ሊጉን ሳያሰኩ እንደ ሲመንስ አይነት ቁልፍ ተጫዋችን ለማስፈረም የሚያስችል ቁመና ላይ ይገኛሉ ተብሎ ማንሳት ትንሽ መዳፈር ነው የሚሆነው። ዩናይትድ ቢያንስ ሻምፒዮንስ ሊግ መግባት አለበት፣ አልበለዚያ እንደ ሲመንስ አይነት ገና 22 ዓመት ላይ የሚገኝ በጣም ተስፈኛ አጥቂ አማካኝ ሰር ተጫዋች ነው። ይህን ተጫዋች ለማስፈረም የሚያስችል ቁመና ላይ ይገኛሉ ለድርድሩም በቂ መስፈርቶችን አሟልተው ይቀርባሉ ተብሎ ማንሳት ብዙም ያስደፍር ጉዳይ አይመስልም። ከማንቸስተር ዩናይትድ ጋር በተያዘ ማለት ነው። ሌፕዚጎች ተጫዋቹን ማቆየት ቢፈልጉ የቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ትኬትን መቁረጥ አለመቻላቸውን ተቀጥሎ ማርኮ ሮዝን እንግዲህ ከወራቶች በፊት እንዳሰናበቱት ይታወቃል። ያን ተከትሎ ውጤታቸው ይበልጥ ቁልቁለት ነው ያጋጠመው ነው ሊባል የሚችለው ና የጀርመን ቡንደስ ሊጋ ላይ በተለይ ቶፕ ፎር አራት ውስጥ ገብቶ ማጠናቀቅ ያልቻለ ቡድን ነው። ሌፕዚግ ከዛ ጋር በተያዘ ያው ተጫዋቹንም ማቆየት እንደማይችሉ ማንሳት ይቻላል ማለት ነው። ና ተጫዋቹን በዝውውር መስኮት ገቢ ዜጎች እንደሚለቅ በተረጋገጠ ደረጃ መናገሩን ተከትሎ ክለቡም ከሱ ዳጎስ ያለ ሂሳብ ከወዲሁ ሊጠይቁ እንደሚችል ይገመታል። አርሰናልና ሊቨርፑል የተጫዋቹን በጣም በጥብቅ እየፈለጉት ይገኛሉ ተብሏል። መዳረሻቸውም እንዲሆን ለማድረግ እንቅስቃሴ ላይ ናቸው። ያው መድፈው ቤት ኦዴጋርድ ላይ የሚነሳው በተለይ ዘንድሮ አቋም መዋዠቁ በትልቁ መነጋገሪያው ጉዳይ ነው። በተለይ ዘንድሮ ባሳለፍነው ጥቅምት ወር ላይ ያው ጉዳት ካጋጠሙ በኋላ አቋም መዋዠቅ በትልቁ ተስተውሎበታል። ተጫዋቾች ፎርማቸው አንዴ ጥሩ ይሆናል አንዴ መጥፎ ይሆናል ያለ የሚያጋጥም ነገር ነው። በአርሰናል ደጋፊዎች ግን በጣም በስፋት በተለይ ተጫዋቹ በዚህ ወርድ ዘመን የተተችበት ሳይንስ የውድድር ዘመን ነው ቢባል ብዙ ማጋነን አይሆንም። በተለይ ኳሶችን አይሞክርም፣ ስፔሶችን አይፈጥርም። የግብ ዕድሎችን በፊት እንደወትሮ የሚያቀብል የሚሰጥ የነበረ ተጫዋች ነበር። ያ ሁሉ የተገባ የሚል ጥያቄ አላቸውእና የአምበልነት ሚናውንም ጥያቄ ምልክት ውስጥ የሚከቱ አንዳንድ የአርሰናል ደጋፊዎች እንዳሉ በማህበራዊ ትስስር ገጾች ላይ በስፋት እየተመለከትን እንገኛለን። ለተጫዋቹ በአጠቃላይ አርሰናል አማራጭ የለውም እንግዲህ ወደጋርድን ካስቀመጠ ንዋኔሬ ነው ሊያሰልፍ የሚችለው። ንዋኔሬን ደግሞ እንደ ሻምፒዮንስ ሊግ አይነት ትልቅ ጨዋታዎች ላይ ኤክስፐሪመንት አይደለም የመርሃ ግብር። ስለዚህ ያላቸውን ልምድ ያላቸውን አቅም ያላቸውን ተጫዋቾች ነው ማሰለፍ መቻል ያለበት ልክ እንደ አንሽሎት ለምሳሌ ዶሚኒክ ሶቦዝ ላይ ደከም ባለበት ሰዓት ላይ ከርቲስ ጆንሰን የሚያስገባበት ጊዜ ነበረ። ወይም ደግሞ ከርቲስ ጆንሰን በቋሚነት የሚጠቀምበት ጊዜ እንደነበር እናስታውሳለን። ዶሚኒክ ሶቦዝ ላይ ሁለት ሶስት ጨዋታ ከተቀያያሪ ወንበር ላይ ሲነሳ ይበልጥ ተጫዋችን እየቀጣ እንደሆነ ነው የሚገመተውና ወደ ፎርሙ እንዲመለስ ያስችሏል ማለት ነው። ሶቦዝ ላይ ደግሞ በድጋሚ መልሶ ቦታውን ለማግኘት ከፍተኛ ጥረት ስለሚያደርግ እንግዲህ ፉክክር ስለሚኖር በቦታቸው ላይ ጥሩ እንቅስቃሴ ያደርጋሉ ማለት ነው ተጫዋቾቹ። አርሰናል ቤት ግን ከጨዋታ ጨዋታ ሁሌም ኦዴጋርድ ነው የሚሰለፈው፣ ፉክክር የለበትም። ያ ደግሞ በአቅም ቢወርድም ባይወርድም እንዲ እንዲሰለፍ ያደርገዋል ማለት ነው። አማራጭ ስለሌለ ማለት ነው። በአርሰናል የስብስብ ጥልቀትና ጥራት ጥያቄ ስለሚነሳባቸው ማለት ነውና ያንን ቦታ ለመፎካከር ይበልጥ ደግሞ ቦታውንም በቁጥርም በጥራትም ለመጨመር በማሰብ ሲመንስ ለማስፈረም ፍላጎት አላቸው። ለኦዲጋርድም ትክክለኛ ፍክክል ሊሰጥ የሚችል አቅም ያለው ተጫዋች ስለሆነ በጣም በጥብቅ እንዲፈለግ ያደረገው ጉዳይ ሆኗል ተብሏል። ሊቨርፑል ቤት ያለው የደች አብዮት ተጫዋቹንም በአቻ ግፊት እንግዲህ ያሳምነው አንፊልድ ሊያደርሰው የሚችል ተብሎ የተገለጸ ይገኛል። አሰልጣኙ ሆላንዳዊ ናቸው ቫንዳይክን ጨምሮ ሰላቅ ፖንዲ ራያን ግራቨንበርክ በሶስት የተለያየ የሜዳ ዲፓርትመንት ላይ ተሰልፈው የሚጫወቱ ተጫዋቾችም ኔዘርላንድ ናቸው እና ይህንን ተጫዋች ፐርሶድ አድርገው ወይም ደግሞ ተጫዋቹን ይበልጥ አንፊልድ መቀላቀል ለሱ ትክክለኛው አማራጭ እንደሆነ አሳምነው ሊያስፈርሙት ወይም ደግሞ ፊርማውን አቅጣጫውን ወደ ሊቨርፑል እንዲያዙር ሊያደርጉ ይችላሉ ተብሎ የተገለጸ ይገኛል። እንደሚታውቀው ሊቨርፑል ስማቸው ከፍሎሪያን ቬርስ ጋር ነው እየተያዘ የሚገኘው። ይህ ተጫዋች ግን በቀላሉ ማግኘት አይቻልም። ያው አንደኛ የሚጠየቀው ገንዘብ ከፍተኛ ነው። ሁለተኛ ከሲቲና ከባይር ሙኒክ በጣም ከፍተኛ ፉክክር ገጥሟቸዋል። እንደሚታውቀው ሊቨርፑሎች ና በቀላሉ ተጫዋቹን ያስፈርማሉ ተብ ላይ ገምተ ከዛ ጸርፊታቸውን ወደ ሲመንስ ለማዞር ተገደዋል። በጠቅላላ ይሄ በጣም አቅም ጥሩ አቅም ያለው የሃያ ሁለት ዓመቱ ኔዘርላንዳዊ የአጥቂ አማካይ ተጫዋች ሲመንስ ቴክኒካል አቢሊቲው ላቅ ያለ ነው። ታክቲካል ፍሌክሲቢሊቲውም እንደዛው። በጣም አታኪንግ ቨርሳቲሊቲ ላይ መሰረት ያደረገ አቅምና ክህሎት ያለው ተጫዋች ነው። ለየትኛውም አሰልጣኝ ለየትኛውም የማጥቃት እንቅስቃሴ ተለዋጭ የሆነ ክሎትና ሚናን መላበስ ይችላል። 19 ቁጥር 10 ቁጥር የክንፋት ቀን ሰርጫዎች እንደልብ መጫወት የሚችል ተጫዋች ነው። ይህንን ክህሎትን አቅሙን ይዞ ወዴት ያምራል የሚለው ጉዳይ ይጠበቃል። አሁን ባለው ወቅት ሁኔታ ግን ቲም ቶክ እንዲሁም ደግሞ ኮት ኦፊሳይድ የወጡት መረጃ የሚያመላክተው አርሰናልና ሊቨርፑል ይህንን ተጫዋች ለማስፈረም ከፍተኛ ትንቅንቅ እያደረጉ እንደሚገኙ ነው መረጃዎች የሚጠቁሙት። ከዛ ውጭ በእንግሊዝ ፕሪሚየር ሊግ የውድድር ዘመን እንግዲህ 2024/2025 በቀጣይ ሳምንት የሚጠናቀቅ ይሆናል። ታዲያ በአመቱ በጣም አስደናቂ እንቅስቃሴን ያደረጉ ተጫዋቾችና እንዲሁም ደግሞ አሰልጣኞች በእጩነት ቀርቧል። እንግዲህ የአመቱ ምርጥ ስምንት ተጫዋቾች በጣም ስታንዳውት ፐርፎርመር የነበሩና በወድር ዘመኑ ለክለቦቻቸው አስደናቂ እንቅስቃሴ ያደረጉ ተጫዋቾች ስማቸውን አካተዋል። የኒውካስል ዩናይትዱ አሌክሳንደር ኢዛክን ጨምሮ በሊቨርፑል እንግዲህ ሶስት ተጫዋቾችን በማስመረት ይቀድማል ማለት ነው እንግዲህ ራንግራ በንበርክን በአማካኝ መስመር ላይ ማህመድ ሳላ ከፊት መስመር ላይ ያለው እንግዲህ የግብፃዊ ኮከብ ከዚ ውጭ ደግሞ የኋላ ደጀኑ ቨርጅል ቫን ዳይክን አስመርጧል አስመርጠዋል። ከዚ ውጭ ኖቲንጋም ፎረስት ሁለት ተጫዋቾችን አስመርጠዋል። ክሪስ ውድ ና ሞርጋን ጊብስይትን ማለት ነው። ከዚ ውጭ ብሬንፈርድ ብራን ቤሙን ሲያስመርጥ፣ አርሰናል በዴክላን ራይስ የተወከሉበት አጋጣሚ እንዳለ ማንሳት ይችላል። ከዚ ውጭ አመቱ ምርጥ አሰልጣኝ በሚለው ዘርፍ ደግሞ የብሬንትፈርዱ ቶማስ ፍራንክን ጨምረው የኒውካስል ዩናይትዱ ኤዲ ሆው፣ ከዚ ውጭ የኖቲንጋም ፎረስቱ ኑኖ ስፔቶ ሳንቶ እንዲሁም የዎልቭሱ ቪቶር ፔሬራ ና የሊቨርፑሉ አርንሽሎት በእጩነት ቀርቧል ማለት ነው። ብዙ ጊዜ በተለይ ፕሪሚየር ሊጉን የሚያሳካው አሰልጣኝ የዋንጫ ክብሩ እንደሚያሳካ ይገምታል ና አርንሽሎት ይህንን ክብር የማሳካት እድላቸው ሰፊ ስለመሆኑ ከወዲሁ የተነሳ ይገኛል። የአመቱ ምርጥ ወጣት ተጫዋቾች በሚለው ዘርፍም እንዲሁ ስምንት ተጫዋቾች በእጩነት ቀርቧል። የኢፕስዊስታውኑ ሊያም ዴላፕ የአጥቂውን ሰርጫዎች ማለት ነው። ከዚ ውጭ የኖቲንጋም ፎረስቱ አንቶኒ ኤላንጋን ጨምረው፣ ሪያን ግራቨንበርክ በሊቨርፑል ቤት የሚገኘው እንዲሁም ዲን ሀውሰን የበርንሞዘ የተከላካይ ሰርጫዎች ነው እንዲሁም ኮል ከቺልሲ ቤት ጆ ፔድሮ ከብራይተን አንድ ሆቭ አልቢየን እንዲሁም ደግሞ ሞርገን ሮጀርስ ካስቶን ቪላ እና ዊሊያም ሳሊባ የአርሰናሉ የተከላካይ መስመር ተጫዋች በእጩነት ስማቸውን አካተዋል ማለት ነው። በአጠቃላይ የአመቱ ምርጥ ወጣት ተጫዋቾች ዘርፍ ላይ ነው እነዚህ ተጫዋቾች ስማቸውን ያካተቱት። በቀጣይ አሸናፊዎቹ ማን ይሆናሉ የሚለው ጉዳይ ይጠበቃል። ከዛ ውጭ የማንቸስተር ዩናይትድ የቀድሞው የተከላካይ መስመር ተጫዋች በአሁኑ ሰዓት ደግሞ በፐንዲትነት ወይም በጨዋታ ተንታኝነት በተለያዩ ሚዲያዎች ላይ እየሰራ የሚገኘ ጋሪ ኔቭል ከ8 እስከ 10 የሚደርሱ የማንቸስተር ዩናይትድ ተጫዋቾች በክረምት ዝውውር መስኮት ላይ መሰናበት እንደሚኖርባቸው ሀሳቡን አጋርሷል በዩናይትዳውያን መረሳት የሚፈልገው ይህ የውድድር ዘመን ሊያስታግስ የሚችለው የአውሮፓ ሊግ የፍጻሜ ጨዋታ ነው፣ ቀጣይ ሮብ ይደረጋል። በአቋራጭ ወደ ሻምፒየንስ ሊግ ማቅናት የሚችሉበት እድል አለ። ይጠቀሙበታል ወይ የሚለው ጉዳይ ይጠበቃል። ግን ክለቡ በዚህ የውድድር ምዕራፍ ላይ ሁሌ ተሳታፊ ለመሆን ቢያንስ ደግሞ በየአመቱ ውስጥ እንግዲህ አራት ውስጥ ገብቶ የሚያጠናቅቅ ቡድን ለመሆን ከስምንት እስከ አስር የሚደርሱ ተጫዋቾቹን ማሰናበት መቻል ሊኖርበታል ብሏል። እንግዲህ ጋሪ ኔቭል ማለት ነው። የውድድሩ አጋማሽ ላይ ነው ቴ ግን አሰናብቶ እንግዲህ እንዲሁ ሩበን አሞሪምን መሾ ምንም ለውጥ ያልፈየዳለት ማንቸስተር ዩናይትድ የውድድር ዘመኑን በተቻለ መጠን የአውሮፓ ሊግ ስኬት ጋር ለማጠናቀቅ ከፍተኛ ጥረት ያደርጉበታል ተብሎ ይገመታል። ታዲያ እንደ ቀድሞ የዩናይትድ አንጋፋ የተከላካይ መስመር ተጫዋች ጋሪ ኔቭል ሀሳብ ከሆነ ማርከስ ራሽፎርድን ጨምሮ ጄደን ሳንቾ፣ አንቶኒና ካሲሚሮ ክለቡን የግድ እንደሚለቁ ጠቁሟል። ሳምንታዊ ክፍያቸው ብቻ ዩናይትድ መገላገሉ ራሱ ፋይዳው እጅግ ብዙ ነው ብሏል። ከስካይ ቤት ጋር ባደረገው ቆይታ ነው ሀሳብ የሰጠው። እንግዲህ ሶስት አራት ተጫዋቾች ኮንትራታቸው ይጠናቀቃል፣ እንደገና ሶስት አራት ተጫዋቾች ደግሞ ክለቡን ይለቃሉ። ያ ማለት ወደ ስምንት ወደ ዘጠኝ ተጫዋቾች ከዩናይትድ ጋር ይለያያሉ ማለት ነው። በጣም ዩናይትድ በቀጣይ አመት ተፎካካሪ ብቅ እንዲል ትልቅ አስተዋጽኦ ያደርጋል ሲል ሐሳቡን ሰጥቷል። ከዛው ከዚህ ውድድር ዘመን ውጪ መሆኑን ማረጋገጫ ሰጥቶበታል። እንግዲህ ከማንቸስተር ዩናይትድ ወደ አስቶን ቪላ በውሰት ካምራ በኋላ እንግሊዛዊ ክንፍ አጥቂ ተጫዋች ማርከስ ራሽፈርድ በጣም ጥሩ የሚባል የውሰት ጊዜ በቪላ ፓርክ ሲያሳልፍ ቆይቷል። እንግዲህ ኦሌ ዋትኪንስ አይነት በጣም ጥሩ አቅም ያላቸው ተጫዋቾችን ወደ ተቀያሪ ወንበር እንዲወርዱ በማድረግ ያሰልጣኝ ኡናይ ኤምሪ ቋሚ ተመራጭ ተጫዋች መሆንም ችሏል። እንግዲህ ሃያ ሰባት አመት ላይ ነው የሚገኘው ይሄ ተጫዋች በፊት የሚታወቀበት አቅሙን መልሶ ወደ ማግኘቱ የተንደረደረ ይገኛል በተባለበት በዚህ ሰዓት ላይ የውድድር ዘመኑ የመጨረሻ ጊዜያቶች እንዲያልፉት የሚያስገድድ የጡንቻ መሰሰብ ጉዳት እንዳጋጠመው ክለቡ ማሳወቁም አይዘነጋም ያው አሁንም የአውሮፓ ሻምፒየንስ ሊግ ደረጃን ይዞ ለማጠናቀቅ የሚደረገው ፍክክር በእንግሊዝ ፕሪሚየር ሊግ እጅግ ተጠባቂ ነው። እስካሁን ስላለየ ማለት ነው ነውና ቪላ አራተኛ ደረጃ ላይ ነው ተቀምጠው የሚገኙት ከሲቲ ቦለስ ነጥብ ርቀው ማለት ነው። የራሳቸውን እድል የሚወስኑባቸው በጣም ሁለት ቁልፍ ጨዋታዎችን ከዩሮፓ ሊግ የፍጻሜ ተፈላሚዎቻቸው ጋር ይጠብቋችኋል። ዛሬ ከቶተናም ጋር ጨዋታቸውን ያደርጋሉ፣ በፕሪሚየር ሊጉ በቀጣይ ሳምንት ደግሞ የመጨረሻ መርሃ ግብራቸውን ከማንቸስተር ዩናይትድ ጋር ሚያከናውን ይሆናል ማለት ነው። በእነዚህ ጨዋታዎች ላይ ራሽፎርድ ወደ ሜዳ እንደማይመለስ ነው እንግዲህ አሰልጣኝ ዮና ኤምሪ ማረጋገጫ የሰጠበት ማለት ነው። ከዩናይትድ ጋር እንኳን በሚኖራቸው ጨዋታ ጨዋታው ያው እናት ክለቡን ማግኘት ስለማይችል ጉዳት ባይኖርበት እንኳን የሚሰለፍበት እድል ጠባብ እንደሚሆን ይገመታል። ራሽፎርድ ያው የቀዶ ጥገና የማይፈልግ ግን ደግሞ ሰፋ ያለ ጊዜ እረፍትን የሚፈልግ የጡንቻ መሳሳብ ጉዳትን ያጋጠመው ተብሏል። ስለዚህ የውድድር ዘመኑ ከወዲሁ ለማርከስ ራሽፎርድ አብቅቷል ተብሎ ሊነሳ ይችላል። ክለቡ ቪላ የተጫዋቹን ውል ያው ወደ 40 ሚሊየን ፓውንድ ከፍለው ተጫዋቹን ውል እንግዲህ ቋሚ ማድረግ ይችላሉ። እንደሚታወቀው ያ በኮንትራት ውስጥ የተቀመጠ ጉዳይ ነው። እንግዲህ ዱን ይጠቀሙበታል ወይስ አይጠቀሙበትም የሚለው ጉዳይ እንግዲህ እንደ ሻምፒየንስ ሊግ ቴት መቁረጥና ለመቁረጣቸው ይወስናል የሚሉ መረጃዎች ቢወጡም አሁን ባለው ወቅት ሁኔታ ግን ለአስቶን ቪላ ተጫ የመጨረሻ ጨዋታን አድርጓል ተብሎ ሊወሰድ ይችላል ማለት ነው። በቀጣይ እንግዲህ የፊታችን ሰኒዮር እንግሊዝ በሚኖራት የዓለም ዋንጫ ማጣሪያ ጨዋታዎች ላይ እንግዲህ ተጫዋቹ ብቁ ሆኖ ለመመረጥ ዝግጁ የሆነ የጤና ሁኔታ ላይ ለመገኘት ጥረት ያደርጋል ሲል ዴቪድ ኦርነስቲን ይዞት የወጣው መረጃ ያምላክታል ማለት ነው። ከዛ ውጭ አንሄል ዲማሪያ ከልጅነት ክለቡ ቤኔፊካ ጋር እንደ ሚሊያ አሳውቋል፣ እንግዲህ በይፋ ማለት ነው። በዘመኑ እንግዲህ ከታዩ በጣም ምርት ከሚባሉ አርጀንቲናያን ተጫዋቾች መካከል አንዱ ነው አንሄል ዲማሪያ። የፈረንሳዊ አየር ክለብ ፓሪስ ሴን ጀርማን የለቀው የልጅነት ክለቡን ከተቀላቀለ በኋላ እጅግ በጣም አመርቂ እንቅስቃሴዎችን እያደረገ ይገኛል። የ37 ዓመቱ አርጀንቲናዊ ዘንድሮ ባደረጋቸው 38 ጨዋቶች 15 ጎል አስቆጥሯል፣ 9 ኳስ ደግሞ አመቻችቶ ማቀበል ችሏል። በዚህ ዕድሜው የቤኔፊካ የማጥቃት እንቅስቃሴ ዋና መሳሪያ መሆኑን እያሳየ ይገኛል። የክለቦች ዓለም ዋንጫ በቀጣይ ሳኒዮር ላይ ይጀምራል ቢሆንም ግን እንደ ፖርቱጋሉ ጋዜጣ ሬከርድ ዘገባ ከሆነ ዲማሪያ እንግዲህ እንዲ ወስኗል። ስለዚህ ውድድር ምዕራፉም ሊያቆየው አልቻለም ብሎ ዘግቧል። እንግዲህ ከልጅነት ክለቡ ጋር ቤኔፊካ ጋር ማለት ነው በይፋ እንደሚለይ ለማወቅ ተችሏል ማለት ነው። በቀጣይ ጫማ አይሰቅልም ግን የእግር ኳስ ህይወቱ ከአውሮፓ ውጭ እንደሚሆን ማረጋገጫ ሰጥቶበታልና ና እግር ኳሱን ወደጀመረበት ሮሳሪዮ ሴንትራል የመመለስ ፍላጎት ቢኖረውም ግን ደግሞ ማነታቸው የማይታወቁ ማፊያዎች ተጫዋቹና ቤተሰቡ ላይ ዛቻ ማስተላለፋቸውን ተከትሎ ወደ አርጀንቲና ይመለሳል ተብሎ አይገምትም። በተለያዩ ጊዜያቶች ላይ አንዳንዴ መኪና መስታወቶች ላይ፣ አንዳንዴ በጣም ትልልቅ ህንጻዎች ላይ ጽሑፎች ይታያሉ። ወደ አርጀንቲና ከተመለስክ በተለይ ወንድነህ ወደ አርጀንቲና ትመለሳል የሚል አይነት ዛቻ በተለይ ቤተሰቡ ላይ ምሱ ላይም የጠነጠነ ተዛቾች ይተላለፋሉና ያ ጉዳይ በተለይ ተጫዋቹ እረፍት የነሳው ጉዳይ ነው። በብሄር ቡድን ጉዳይ ሚሊየን ጉዳይ በጣም ሲተች ነበር ሊዮኔል ስካሎኒ እንደሚታወቀው የተጫዋቹ በተለይ ደግሞ ሁኔታ በስነ ልቦና ረገድ ጉርቶብኛል ብለው በስፋት ተናግሮ ነበር። የኮፓ አሜሪካን ሲያሳካም ማለት ነውና ይሄ ጉዳይ እስካሁን አለ። ስለዚህ ሮሳሪዮ ሴንትራል ወደ ክለቡ የሚመለስበት ዕድል በጣም ጠባብ ነው። ቤተሰቡ ስጋት ሲል ማለት ነውና ያ ለወንጫ አሸናፊ ተጫዋች ነው። ዲማሪያ አስደናቂ በነበረው የአውሮፓ ቆይታው ለሪያል ማድሪድ ጨምሮ፣ ለማንቸስተር ዩናይትድ፣ ለጁቬንቱስ እንዲሁም ለፓሪስ ሰን ጀርመን ታላላቅ ክለቦች ተጫውቶ እንዲያልፍ ያስቻለውን አይነት እንቅስቃሴ አሳልፏል። በዘመናችን ከታዩ አስደናቂ አቅም ካላቸው አርጀንቲና የተጫዋቾች መካከል አንዱ ነው። ቀጣዩ ማረፊያው የት ሆናል ሚለው ጉዳይ ይታወቀ ይጠበቃል። ከቤኔፊካ ግን በይፋ እንደሚለያይ ከልጅነት ክለቡ ጋር ማለት ነው በተረጋገጠ ደረጃ እየተገለጸ ይገኛል። ከዛ ውጪ አራት የማንቸስተር ዩናይትድ የተከላካይ ተጫዋቾች በጉዳት ምክንያት ልምምድ አልፏቸዋል ተብሏልና ከትላንትና በስቲያ በነበረው የክለቡ ልምምድ ካሪንግተን ላይ ያልታዩ ተጫዋቾች መሆናቸው በተለይ ለአሰልጣኙ ከባድ ራስ ምታት የአስያዘውም ጉዳይ ስለመሆኑ እየተገለጸ ይገኛል። እንግዲህ የዩናይትድ እግር ኳስ ክለብ የአመቱ እጅግ በጣም ተጠባቂ ከተደረጉ በፊት ናይደን ሄቨንን፣ ጨምሮ ሌኒ ዮሮ፣ ሃሪ ማጉዌር ና ማቲያስ ዴሊት፣ እነዚህ አራት ተጫዋቾች ስብስብ ውስጥ አልታዩም ተብሏል። ጉዳዩ ደግሞ አሰልጣኙን ጨምሮ መለያነት ደጋፊዎችን ያስጨነቀ ጉዳይ ሆናል። ምክንያቱም ለዛሬው የመርሃ ግብር ሳይሆን ለቀጣይ ሮቡ ለሳንማሜሱ፣ በተለይ ቢልባው ሜዳ ላይ ለሚደረገው የኤሮፓ ሊግ የፍጻሜ ጨዋታ ላይ እነዚህ ተጫዋቾች ካልደረሱ በጣም የተከላካይ መስመራቸው እንግዲህ ሳስቶ እንዳይቀርብ ስጋት አላቸው የሚል ሀሳብ እየተሰነዘረ ስለሚገኝ ማለት ነው። በአጠቃላይ ኔት ደጋፊዎችን ያስጨነቀ ጉዳይ ሆኗል። የቡድኑ የውድድር ዘመኑ በዚህ ጨዋታ ላይ ትንተራሰ እንደሆነ ይታወቃል። ዮሮ ያው በዌስትሀሙ ጨዋታ ላይ ዴሊት እንዲሁ ከጉዳት ተመለሰ ሲባል ደግሞ በብሬንትፎርዱ ጨዋታ ላይ እነዚህ ሁለት ተጫዋቾች በእነዚህ ሁለት የፕሪሚየር ሊግ መርሀግብሮች ላይ ጉዳት እንዳጋጠማቸው የሚታወቅ ጉዳይ ነው። በሁለቱም ጨዋታዎች ላይ እነዚህን ተጫዋቾች ተክቶ የገባው ሃሪ ማጓየርም መጠነኛ ጉዳት አለበት ተብሏል። ና የተጫዋቹ ሁኔታ በጣም መጠንቀቅ መቻል ይኖርብናል ሲል ሩበን አሞሪም ማሳ መስተቷ ይዘነጋም እንደሚታወቁ ሊሳንድሮ ማር ቫርሴሎና ዲጎ ዳሎ ጉዳት ላይ ስለሆነ የስፖርት ውጫት ያልፋቸዋልና በቀጣይ የሚደረገው የዩሮፓ ሊግ በጣም የፍጻሜ መርሃ ግብር ላይ ቢያንስ አይደን ሄቨን እና ሃሪ ማጓይረን ማለት ነው ከጉዳት ነፃ ሆኖ ሊያገኟቸው የሚችሉበት እድል ግን ሊኖር እንደሚችል መረጃዎች ጠቁመዋል። ከዛ ውጪ ናፖሊዎች ፌዴሪኮ ኬዛን በውሰት ለማግኘት በይፋ ለሊቨርፑል ጥያቄ አቅርበዋል ተብሏል። የጣሊያና በመጣበት ግድ ወደ ጣሊያን ተመልሶ ሊያቀና እንደሚችል የሚጠቁ መረጃዎች በስፋት ሲወጡ መቆየታቸው አይዘነጋ። አሁን በይፋ ናፖሊ ተጫዋቹ ለማስፈረም የውሰት የዝውውር ጥያቄ አቅርበዋል። የኬዛ ጉዳይ መነጋገሪያ ነው። ቱቶ ስፖርት ዋቢ በማድረግ ፉትቦል ኢታሊያም ይሄንን መረጃ አጠናክሮ ዘግቧል ናፖሊ ተጫዋች ፈላጊ ነው ብቅ ብለዋል በውሰት ከዛም በቋሚነት ተጫዋቹን ማስፈረም የሚችሉበትን አማራጭ ያካተተ ፕሮፖዛል ለሊቨርፑል አቅርቧል ሊቨርፑል ደግሞ ኦብሊጌሽን የሚል ነገር እንዲካተትበት ይፈልጋሉ ተብሏል ሎን ዊዝ ኦብሊጌሽን ዊዝ ኦፕሽን ሳይሆን ዊዝ ኦብሊጌሽን ቱ ባይ ወይም ደግሞ ተጫዋቹን በውሰት የማስፈረም አማራጭ ሳይሆን በውሰት የማስፈረም ግዴታ ውስጥ እንዲገቡ የሚያስገድድ አንቀጽ መካተት አለበት ባይ ናቸው እንግዲህ አስተራቂ ሀሳቦች በቀጣይ ጊዜያቶች ላይ ይመጣሉ ተብሎ ይገመታል። እንግዲህ በቀጣይ ኬዛ ያው ወዴት ያመራል የሚለው ጉዳይ የሚጠበቅ ነው። ባሳለፍነው ክረምት ነበረ ለሊቨርፑል ፊርማውን ያስቀመጠው የአንድ ሾት የመጀመሪያ ፈራሚ ነበረ። ኬዛ ግን በሚታይ ደረጃ ተጫዋች ሜዳ ላይ ሲሰለፍ እየተመለከስ ነው አይደለም እንገኘው በጣም የተመጠኑ ደቂቆች ነው እያገኘ የሚገኘው። ያው ቁልፉ ነገር ኬዛ በሊቨርፑል ብሎም በአጠቃላይ በፕሪሚየር ሊጉ ለመላመድ ትንሽ ጊዜ ሊወስድበት ይችላል። ግን እየተሰለፈ ነው ያለ ነገር ማግኘት የሚችለው እየተሰለፈም አይደለም። ከፊትነስ ጋር በተያዘም ራሱ ለጨዋታ ዝግጁ ማድረግ ላይም ጥያቄ የተነሳበት ይገኛል። ጉዳት በተለያዩ ጊዜያቶች ላይ አጋጥሞ የነበረ ሁለት ተጫዋች ነበር። በዚህ ውርድ ዘመን ላይ የአንቶኒዮ ኮንቴ ቡድን ናፖሊ ሴሪያውን ሊጠናቀቅ እንግዲህ ሁለት ጨዋታ እየቀረው በአንድ ነጥብ ልዩነት ሴሪያውን እየመሩ ነው የሚገኙት። ቢያሳኩትም ቢያሳኩትም የአውሮፓ ቻምፒየንስ ሊግ እግር ኳስን ግን በቀጣይ ዓመት እንደሚጫወቱ ማረጋገጣቸው ይታወቃል። በቀጣይ ዓመት ደግሞ ስብስባቸውን ይበልጥ አሁን ካለበት በተሻለ መልኩ የማጠናከር ፍላጎት አላቸው ተብሏል። እንደሚታወቀ ኩቪካ ኩቫርሽኬሊያን ባሳለፍ ነው ጥር የዝውውር መስኮት ላይ ወደ ፓሪስ ሴን ጀርማን ያሳለፈው ከሰጡ በኋላ የውርድር ዘመኑ ላይ የማጥቃት እንቅስቃሴያቸው በጣም ተዳክሞ እየታየ ይገኛል። ሉካኩ ጎል ያስቆጥራል፣ ካልሆነ ጃካሞራስ ፓዶሪያ አንዳንዴ ካልሆነ ግን ስኮት ማክቶሚኒ ላይ ነው እንግዲህ ቡድኑ የማጥቃት እንቅስቃሴ መሰረት ያደረገው። ይሄ ተጫዋች በጣም አመርቂ እንቅስቃሴን እያደረገ ይገኛል ወደ አስራ አንድ የጎል ተሳትፎዎች ቀጥተኛ ግንኙነት እንዳለው መረጃዎች ጠቁመዋልና በጣም ባለፉት ደግሞ ውስን 3 4 5 ጨዋታዎች የቡድኑ ጎል መንስኤ ሲሆንም በተደጋጋሚ እያየነው ስኮት ማክቶሚኒና በተለይ ክቪቻ ክቫራትስኬሊያ ለመኖሩ በክንፍ የማጥቃት እንቅስቃሴያቸው እንዲዳከም አስተዋጽኦ አበርክቶባቸዋል ተብሎ በስፋት የተነሳ ይገኛልና ያንን ነገርም ለመተካት ከዛን የማስፈረም ፍላጎት እንዲኖራቸው ያስገድዳ አንዱም ጉዳይ ስለመሆኑ ማንሳት ይችላል ከዛ ደግሞ ወደ ጣሊያን በመመለስ አቅሙን በማዳበር መልሶ በማግኘት አዙሪዎቹን ወይም ደግሞ ሀገሩ ጣሊያን ብሔራዊ ቡድን ዳግም በመቀላቀል ጥሩ በጥሩ አቅም የማገልገል ፍላጎት አለው ተብሎ የተገለጸ ይገኛል። ፌዲኮ ኬዛ ይሄ ሁለገብ የከም ፋጥቀ የሆነ ሰርጫዎች ወደ አቋሙ ተመለሰ ሲባል ከጫፍ ሲደርስ እንግዲህ የተለመደው የጡንቻ መሙ ያገረሸበት የተጫዋቹን አቅም በተደጋጋሚ እንዳያሳይ መንገዱ ላይ የቆመ እክል ሆኖበታል። እንግዲህ በሊቨርፑል አሁንም ያጋጠመው ጉዳይ ያ ነው የሚመስለው። እርግጥ አሁን ጉዳት ላይ አይደለም የሚገኘው፣ ግን ደግሞ በዚህ አመት ጉዳት ላይ ካንድ ሙለቴ ሳይጫወት ጉዳት ሲያጋጥም የነበረ ተጫዋች እንደነበር እናስታውሳለን። ና እና ተጫዋቹ በይፋ ሆኖ ወደ ጣሊያን ሊመለስ የሚችልበት እድል ከፍተኛ ስለመሆኑ የተገለጸ ይገኛል። በሊቨርፑል ኬዛን በፕሪሚየር ጊዜ ብቻ ነው ያየነው። ተቀይሮ የገበያ አክናውናቾ መቶ ደቂቃ ብቻ ነው ከነዛ መካከል ወደ ደቂቃ ካፕ 35 ደቂቃ በኤፍኤል ካፕ ነው ማሊያ ላይ ነው ኬዛን ያየነው። ጎል አስቆጥሯል። በዚህ ጊዜ አንድ ኳስ አጋጣሚ ያለ እጅግ በጣም ደቂቃዎች አርባ ደቂቃ ማለት ለአንዳንድ ተጫዋች የሶስት ወይም አራት ጨዋታ ጉዳይ ነውና ተጫዋቹ በጣም ምን ያክል የተመጠነ የጨዋታ እንቅስቃሴ የሜዳሊያ እንቅስቃሴ እንዲሁም ደቂቃዎችን በአጠቃላይ ባንሾስ የተሰጠው እንደሚገኝ መመልከት ይችላል። ተጫዋቹ ተቀያሪ ወንበር ለማሞቅ አልነበረም። ወደ አንፊልድ ሊያቀናው ያለው ነባር ሁኔታ ግን ያው ተጫዋቹ ከቋሚ አሰላለፍ እንዲርቅ አድርጎታል። ስለዚህ ዳግም ወደ ጣሊያን የማቅናቱ ድል ሰፊ ይመስላል። ናፖሊዮች የኬዛን አመታዊ 4.5 ሚሊዮን ዩሮ ለመክፈል ፈቃደኛ ናቸው። ስለዚህ የክረምት የዞር መስኮት የመጀመሪያ ፈራሚያቸውም ሊሆን እንደሚችል ላሪፐብሊካ ጠናክሮ ያሰፈረው ጽሁፍ ያመላክታል። ያው የሊቨርፑል ሎን ይዞ ሽን ቱባይ ጥያቄ ናፖሊዎች የሚመልሱበት አግባብ ነው የሚጠበቀው እንጂ ተጫዋቹም ማቅናት ይፈልጋል። ሊቨርፑልም ተጫዋቹን የመሸኘት ፍላጎት አላቸው። ናፖሊዎችም ተጫዋቹን የመስፈራም ፍላጎት አላቸው። ስለዚህ ይህ ዝውውሩ የመከናወን እድሉ ሰፊ ስለመሆኑ የተገለጸ ይገኛል። ከዛ ውጭ አርሰናል ኑኖ ታቫሬዝም በቋሚነት ለላትዚዮ አሳልፈው ሰጥተዋል። ከተጫዋቹ ወደ 9 ሚሊዮን ዩሮ ወደ ካዝናቸው የሚያስገባ ይሆናል። እንግዲህ አርሰናል በዚህ ቦታ ላይ ወጣቱ ተስፈኛ ማይልስ ሉዊስ ስኬሊን ጨምሮ አዲሱ ፈራሚ ሪካርዶ ካላፊዮሪ እንዲሁም አሌክሳንደር ዚንቼንኮ ና ቲርን አይነት ተጫዋቾች ስላሉ ኑኖ ታቫሬዝ በሚክል አርቴታ ስር የሚሰለፍበት እድል ጠባብ ከመሆኑ ጋር ጋር በተያዘ ወደ ሰሜን ለንደን ይመለሳል ተብሎ አይገመትም። ተጫዋቹን በስታዲዮ ኦሎምፒኮ ጸንቶ እንደሚቆይ በይፋ ማረጋገጫ ሰጥቶበታል ማለት ነው። ተጫዋቹ በውሰት ከዛም በቋሚነት ወደ ስታዲዮ ኦሎምፒኮ የሚያመራበት እድል ገና በኮንትራክቱ ውስጥ እንደተካተተ በፊት የሚታወቅ ጉዳይ ነው። ስለዚህ መድፈኞቹ በተጫዋቹ ሽያጭ ትርፍ ተካፋይ ሆነዋል ማለት ነው። ፖርቹጋሉ የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋች ሆኖ ኑኖ ታቫሬዝ ወደ ጣሊያን ካቀና በኋላ በተክለ ሰውነት፣ በአቅም፣ በሜዳ ላይ ክህሎት በጣም ዳብሮ ታይቷል። ለላዚዮ በዚህ ውድድር ዘመን በሴሪአው ብቻ ባደረጋቸው 21 ጨዋታዎች 3 ጎላ መቻቻቶ ማቀበል ችሏል 3 ኳሶችን ይቀርታ አመቻቸው ተማቀበት ይችላልና ተጫዋቹ በዚህ አመት ስድስት ጊዜ ጉዳት አጋጥሞታል በጣም ለጉዳት ተጋላጭ የሆነ ተጫዋች እንደሆነ አመላካሽ ነጥብ ነው ለመቶ ቀናት ገደማ ከሜዳ ያርቋል ማለት ነውና እንደዛም ቢሆን ተጫዋቹ ለክለቡ ያለው ወሳኝነት እንዲሁም ሜዳ ላይ የሚሰጠው ጠቀሜታን ከግምት ውስጥ በመክተት ላዚዮች የተጫዋቹን ውል ቋሚ ለማድረግ ወስኗል ማለት ነው እንግዲህ አርሰናል ይሄን ተጫዋች ያጡታል ግን ደግሞ ወደ ዘጠኝ ሚሊዮን ዩሮ ወደ ካዝናቸው የሚያስገቡ ስለመሆኑ ማንሳት ይቻላል ከዛ ውጭ ዲን ሃውሰንን ያጡት የሚመስሉት ሊቨርፑሎች ፍሪምፖንግን ዝውውር ለመቋጫት ተቃርቧል የ19 አመቱ ስፔን የተከላካይ መስመር ተጫዋች ሃውሰን ሊቨርፑልን ጨምሮ አርሰናል ቼልሲ በጣም በጥብቅ ሲፈልጉት የነበረ ተጫዋች እንደነበር ይታወቃል። ወደ ማድሪድ ማቅናቱ የማይቀር ይመስላል። አሰልጣኝ ዣቪ እንግዲህ የመጀመሪያ ስራው ማድሪድ ቤት ያለውን የተከላካይ መስመር ቀውስ መጠገንና ማስተካከል ነው። በዛ ሂደት ሀውሰንን ምርጩ አድርጎታል። ለብርሞዞች የውል ማፍረሻውን ወይም ወደ 60 ሚሊዮን ዩሮ ሪያል ማድሪዶች ለማቅረብ ተስማምተዋል ተብሏል። ገንዘቡን በበርሞዝ ያው ተቀባይነት ማግኘቱ የማይቀር ጉዳይ ነው። እንግዲህ ተጫዋች ወደ ሪያል ማድሪድ ከፈለገ ያው ፈለገ ነው። ያ ተጫዋች ወደ ማድሪድ ለማቅናት ፍላጎት ላይ ሳይ እንደሚችል ምንም ጥያቄ የለውም። ከዛ አንጻር ወደ ሳንቲያጎ ቤርናቦ ማቅናቱ የማይቀር ጉዳይ ይመስላል። ታዲያ ሀውሰንን ለማስፈረም የነበረው ሊቨርፑሎች ብሳቸውን ሙሉ ለሙሉ ወደ ጀርሚ ፍሪምፖንግ አዙረዋል። ዙረዋል የሌቨርክሶኑ እንግዲህ ቴክኒካል ዳይሬክተር ምንም ንግግሮች የሉም በሚል እንግዲህ ጉዳዩን ለማጣጣል ቢሄዱም ተጫዋቹ ግን አምፊልድ ብር ላይ ቆሞ እንደሚገኝ ነው እየተገለጸ የሚገኘው። እንግዲህ በግል ጥቅማጥቅምም ከተጫዋቹ ጋር የተስማሙት ሊቨርፑሎች የትሬንት አሌክሳንደር አርኖልድ ቦታን በዚህ ተጫዋች የመተካት ፍላጎት አላቸው። ተጫዋቹም እየተጠየቀ የሚገኘውን የ40 ሚሊዮን ዩሮ የውል ማፍረሻ መክፈል ብቻ ነው እንግዲህ ከሊቨርፑል የሚጠበቀው ማለት ነው። በርካታ ምንጮችም ፍሪምፖንግ የሊቨርፑልን የክረምት ዝውውር መስኮት የመጀመሪያው ፍራሚ እንደሚሆንም እያዘገቡ ይገኛሉ። ከዛ ውጭ ባርሴሎና የ2024/25 የስፔን ላሊጋ የውድድር ዘመን አሸናፊ መሆናቸው በትላንትናው ለት በይፋ ተረጋግጧል። እንደሚታወቀው ከሜዳቸው ውጭ ተጉዘው ከስፓኞል ጋር ያደረጉትን ጨዋታ ሁለት ለዜሮ እንዳሸነፉ ይታወቃል። ላሚን ያማል 53ኛው ደቂቃ ላይ እንዲሁም ፈርሚን ሎፔዝ 95ኛው ደቂቃ ላይ ጎሎች ባለቤቶች ናቸው። በዚህም ባርሴሎና እንግዲህ ሁለት ጨዋታ እየቀራቸው 28ኛውን የስፔን ላሊጋ ዋንጫ ማሳካት መቻላቸውን አረጋግጧል። በሃንሲ ፍሊክ የሚመራው ይሄ ቡድን በተከላካይ መስመሩ በጣም ሃይላይን ላይ መሰረት ሰዓት ያደረገ ተጋጣሚዎቹን በተለይ ከጨዋታው ውጪ ይሄ ኦፍሳይድ ትራፓቸው በጣም አስደናቂ ኢፌክቲቭሊ ወይም ደግሞ ውጤታማ በሆነ መልኩ ይህንን እንቅስቃሴያቸውን ተግባራዊ በማድረግ በየጨዋታው ማለት ነው ለተጋጣሚ በጣም ስጋት የሆነ ወይም ደግሞ ለተጋጣሚ የማጥቃት እንቅስቃሴ በጣም መፍትሄ ይዞ የመጣ የተከላካይ መስመር ነው። በዘመናዊ እግር ኳስ ደግሞ እንደዚህ አይነት ነገሮች በጣም አስደናቂ ናቸው። በማጥቃት እንቅስቃሴ በቃ ምንም ጥያቄ የለውም በላሚን ያማል እንዲሁም ደግሞ የራፊናና ሌቫንዶስኪ እንዲሁም ደግሞ ያው ፌራን ቶሬስም አንዳንድ የቋሚ ሆነው በሚጀምርባቸው ጨዋታዎች ላይ የማጥቃት እንቅስቃሴያቸው ጅግ በጣም በሳለው በአውሮፓ ውስጥ እንደ የባርሴሎና የፊት መስመር በጣም በርካታ ጎሎችን ያስቆጠረ ቡድን የለም። እና የአጠቃላይ የባርሴሎና የማጥቃት እንቅስቃሴ ዋና አዳጊ ፈጣሪ የሆኑ ተጫዋቾች ናቸው። የስኬታቸውም ዋና ተዋናይ ናቸው ይባል ማጋናኒ የሆነም እንደ ፔድሪ አይነት ደግሞ በቦታቸው በአሁን ሰዓት የዓለማችን ምርጡ ተጫዋች ነው። ፔድሪ ለጥያቄ የሚቀርብ አይደለም። እንደዚ ተጫዋች ደግሞ በስብስባቸው ውስጥ መኖሩ ይበልጥ ስኬታቸውን ያቀላጠፈ ጉዳይ ስለመሆኑ ማንሳት ይቻላል ማለት ነው። በሃንሲ ፍሊክ የሚመራው ይህ ቡድን ያው ላሊጋን አሳክተዋል። ኮፓ ዴልሬና ሱፐር ኮፓ ዋንጫው ጨዋታዎችን ደግሞ የምንጊዜም ባላንጣቸውን ሪያል ማድሪድን በፍጻሜ በማሸነፍ ማለት ነው የአገር ውስጥ ሶስት ዮች ዋንጫን ማሳካት ይችሉበት አጋጣሚ እንዳለ ማንሳት ይችላል። ከዛ ውጪ የላሚኒያ ማል ጉዳይ ግን በጣም በስፋት መነጋገሪያ ነው። ይሄ ተጫዋች በ17 አመቱ አምስተኛ ዋንጫውን አሳክቷል ማለት ነው። የእግር ኳስ ዘመኑ በጣም ክስተት የሆነ ተጫዋች መሆኑን ማንሳት ይችላል። ባላንዶር በእጩነት የሚቀርብ ተጫዋች ነው። ምንም ጥያቄ ነው። እንደ አውሮፓ ሻምፒየንስ ሊግ ፍጻሜ ጨዋታ ይወሰናል። ዋንጫውን ካሳኩ ፓሪስ ሴን ጀርሜኖች ያው ዴምቤሌ ስትሮንግ ኮንቴንሽን ይኖረዋል። ያው በተለይ ይሄ ተጫዋች ምናልባት ባላንዶር ክብረ ሊያሳካ ይችላል ተብሎ ይገመታል። ብዙ ጊዜ ባላንዶር ከሻምፒየንስ ሊግ ጋር ቁርኝቱ ላቅ ያለ ስለሆነ ማለት ነው። ካልሆነ ግን ምናልባት ማን ነው ላሚኒያ ማል እኮ የባላንዶር ቴዎድር ክብረንም ሊያሳካም ይችልበት እድል ሰፊ እንደሆነ ማንሳት ይቻላል። ሶስቱንም ዋንጫ በሀገር ውስጥ ያሉትን ዋንጫዎች ጠራርጎ ወስዷል። ትላንትና ማታ ኤስፓኞላን 2-0 ሲያሸንፉ አንድ ጎል አስቆጥሯል። ክርስቲያኖ ሮናልዶ በማድሪድ ሁለት ላሊጋ ዋንጫዎችን ለማሸነፍ ዘጠኝ አመት ፈጅቶበታል። ላሚን ያማል ግን በሁለት ዓመት ውስጥ ይህን ነገር ማሳካት ይችልበት አጋጣሚ አለ። በውድድር አመቱ ባደረጋቸው 45 ጨዋታ 17 ጎል አስቆጥሯል። 25 ለግብ የሚሆኑ ኳሶችን አቀብሎ ያቀበለ ተጫዋች ነው። አዲሱ የእግር ኳስ ኮከብ ነው ላሚን ያማል፣ ምንም ጥያቄ የለውም። ዘንድሮ ባርሴሎና 3 ዋንጫዎችን እንዲያሸንፉ ወሳኝ ሚና ነበረው። በአጠቃላይ በዚህ የውድድር ዘመን የላ ሊጋ፣ ኮፓ ዴል ሬ ዋንጫና የስፔን ሱፐርካፕን በማሸነፍ የውድድር አመቱን ሶስተኛ ዋንጫ ባለድል ሆኗል። የስፔን ብሔራዊ ቡድን የ2024 የአውሮፓ ዋንጫ ሲያሸነፍ የቡድን የጀርባ ጥንት እንደነበረ አይዘነጋም። በዓለም እግር ኳስ በ17 ዓመቱ አምስት ዋንጫዎችን በማሸነፍ የመጀመሪያው ተጫዋች ሆኗል። ና ምን አይነት ነገሮች እንደሚጠብቁት እንግዲህ ማሰብ ነው። ባሎንዶርን ምናልባት በዚህ ዓመት እንደ አሳካካልን እንኳን በጊኒስ ቡክ ኦፍ ወርልድ ሪከርድስ ላይ በ17 ዓመቱ የመጀመሪያው ተጫዋች ማለት ነው። ያ ወደ ኢንተር ሚላን አሁን ነገር በጣም ከፍተኛ ማንሳት ግን በጣም አርሰናል ቀጣይ ዓመት የሚጠቀሙበትን የሜዳ ላይ ማሊያቸውን ይፋ አድርገዋል። ተቋም ጋር ባላቸው ስምምነት መሰረት ክለቡ ታሪክ ማንነት ዲዛይኖችን በመጠቀም ሁሌም ሰልፏ እንደሚያደርጉ ይታወቃል። ና በቀጣይ ዓመት በ2025 26 የውድድር ዘመን ላይ የሚጠቀሙበትን ማሊያ ይፋ አድርገዋል። ያ ማሊያ ወደ ኋላ ተጉዞ በተለይ 1949ና 1950 የውድድር ዘመን ላይ ክለቡ ለመጀመሪያ ጊዜ የተጠቀመውን ማሊያ መሰረት ያደረገ መሆኑም ተገልጿል። ከዚ ውጭ አዳዲስ ቁጥሮች የሚለብሱት ተጫዋቾችም ይኖራሉ። ግብ ጠባቂው ዴቪድ ሪያ የቡድኑ ቁጥር አንድ ግብ ጠባቂ ስለሆነ ቁጥር አንድ እንግዲህ ቁጥሯን ይረከባል ማለት ነው። ራምስ ሌል በቋሚነት ክለቡን ለቆ ወደ ሳውዛምተን ማምራቱን ተከትሎ ቁጥሩን ዴቪድ ሪያ እንግዲህ የሚረከብ ይሆናል ማለት ነው። እንዲሁም ተስፈኛው ኤታን ዋኔሪ እንግዲህ አሁን ግብ የሚፈልጥ ቁጥረን የሚረከብ ይሆናል ማለት ነው። እንግዲህ በቀጣዩ ውድድር ዘመን በሜዳቸው የሚያደርጉትን ጨዋታ ላይ የሚጠቀሙበትን ይህንን የሜዳ ላይ ማሊያቸውን ማለት ነው። በተለይ የመጨረሻ መራግብራቸውን የፊታችን እሁድ ከኒውካስል ጋር ያደርጋሉ። አርሰናሎች በዚህ ውድድር ዘመን ላይ መጨረሻ የኤምሬት መራግብራቸው ነው። በጣም ተጠባቂ ና አጓጊ መራግብር፣ ኒውካስል የሚያውሮፓ ሻምፒዮን ትኬትን ለመቁረጥ ከፍተኛ ትንቅንቅ የሚያደርግበት አርሰናልም ከተሸነፉ ደረጃቸው ለኒውካስል ላይ ያስረክባሉ። ስለዚህ ከፍተኛ ፉክክር የሚያደርጉበት መራግብር ይሆናል ተብሎ ይገምታል። ና በዚህ ጨዋታ ላይ ይህንን ቀጣይ ዓመት የሚጠቀሙበትን ማሊያ ለብሰው ይታያሉም ተብሏል። መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜው ሆን ነው